አባትሽን ታውቂዋለሽ? ሰሰን ሰዓት እባክሽ አያቶች አሉሽ? የቅርብ ዘመድ ማን አለሽ? እህ? ይሄንን ሁሉ አመት ከማን ጋር ነው የኖርሽ? ማነኝ ነው? እንዳመትሽ ነው። ጮክ ብለሽ ተናገር። እህ? ጥሩ። አሁን ምርጫ ሰጥሻለሁ በደንብ ምረጭ። ቀደምሽን ምረጭ። ይሄን በመኪና ፊትሽ ጠጥቼ ከመሞትና ከምሄድ የትኛውን ትመርጫለሽ? አልመለስም። እዚህ በኋላ ከዚህ ቤት ስወጣ ልጅ እንዳለኝ ረስቼ ነው ላምሮ ረስቼ ነው የምወጣው። ይሄን ሁሉ አመት አስራ አንድ አመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ፣ ስንት ጊዜ ታገየ እዚህ እድሜ ላይ እንዳደረስኩኝ ታውቂያለሽ? አታውቂም። አከበኝ አስራ አንድ አመቴ ለአንቺ አስራ ሁለት ምናምን አመት ለዛች ለከንቱ ሴትዮ አባትኛለ። ገብቶሻል? ለራሴ አንድ ቀን ንድሪ ያላቀ ለእኔም አንድ ቀን ይኑረሱ የለም ስለዚህ ብቻችን አሁን በትክክል አስበሽበት ንገሪው። ላንቺም የተሻለ ነው የሚሆን። ሁልጊዜ ጊዜ እንደዚህ እየተሳቀርሽ ከምትኖሪ፣ በቃ እንዲህ ቁርጡ ነው ያወቀ ነው። እኔ ከአንቺ ባነሰ እድሜ ነው ለሰው የተሰጡ። በስምንት አመቴ ነው ለሱ የተሰጡ። እስከ ስምንት አመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው፣ ከሳኩበት ያልሳኩበት

ወይስ ሊሄድ ወይስ ይንታርክ እንደምታውቂ፣ ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ፣ ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም። አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝ። ትጀመርኝ የእግዚአብሔር ፍጥሮች አይደለም እኛ፣ ዝም ብለን ዝም ብለን ወፍ ዘራሽ ነው። ፈጣሪ የለም፣ እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም ሲጀመር ይጀመር ማለት እኛ ህይወት ውስጥ የለም አያውቅም። እግዚአብሔር ቢያውቅ ኑሮ በዚህ ልክ በዚህ ልክ እንደዚህ ባልሆንኩ ነበር፣ በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደኩ ነበር፣ በዚህ ልክ ይህን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያለአባት አድጌ ያለአባት፣ አንቺ ያለአባት ባልሰጠኝ ነበር እግዚአብሔር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው በሰው ህመም የሚደሰት ነው ተስፋ የሚጣጠብ ነው። እኛ ያለን አምላክ ይሄ ነው። በእኔ ለቅሶ የሚስቅ ነው ያለው። በእኔ ህመም የሚስቅ ነው ያለው። በእኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው እንጂ እንደዚያ አይነት በአውሬ በአውሬ አባት ሰው ህይወት ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩኝ ነበረ። እንዲህ ዋጋቢ ሴት እንደሆንኩ ባል አደረጉ ነበረ። ለፋሲል መላው ባልከተቱት ነበር። ይህንን በረት አሁኑ ምፊትሽ ከፍቼ የለጠጣው ወይስ ለሄድ በቃ እየጠየኩሽ ነው። ምረጭ እኔ እልሽ፣ ነገ ጠዋት ከሁለት አንዱ ነው በቃ ዛሬ መጨረሻ ነው የምታይኝ። ፊትዬ መጨረሻ ነው በቃ። እኔም የማይሽ መጨረሻ ነው። ተናገሪ ማለት ጊዜ የለኝም ተናገሪ።